በስስት ነበር ማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምናለ ባይሰጠኝ ከሰተን ምን ነበር ባይነፍገኝ ተሟቶ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ምንሰዋ አለኝ ብዬ ችዬለይሻለው ቢገባሽ ከልቤ ዛሬ ወድሻለው ዛሬ ወድሻለው ላይደላኝ መኝታው ላይ መች ያላንቺ ላይ መች ያላንቺ ሲመሽም ተኛው ለደንቡ ነው እንጂ ለደንቡ ነው እንጂ ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ ወዴ ማዶት ጉራጌዋ የኢትዮ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? አይ እኛ ለን እግዚአብሔር ይመስገን። እንግዲህ ዛሬም ከአባ ጋር መጥተናል ማለት ነው። እንግዲህ እንዳያችሁት ነው እሱን ካላገኘሁኝ አላድርም አሉልም ብለው ነበር። እንደምንም ብዬ ፈልገን ፈልገን አተን እስከ ዛሬ ድረስ ቆይተናል። እንግዲህ ያው ዛሬ እምናገኘው ይመስለኛል። እንግዲህ ያው እሱን ሳላገኝ ተመርሽ ወደ ሀገር አግባን ቢይ ነበረ። አሁን ግን በምን ታምር፣ አንቺ የምታቀንች ነሽ፣ ከስኛውን ይገባል። ዛሬ አለ ወደ መጣሁበት መልሳለሁ እኮ ይሄዳሉ። ግን እኔ ሳያገኙትና ሳያናገሩት እንዳይሄዱ ብዬ ኮ ነው እስከዛሬ ራሱ ስጫኑት የነበረው። ዛሬ ግን እንግዲህ አለ የተባለ ቦታ ስላለ ወደዛ ሄደን እናገኘዋለን። ግን እስከዛሬም ደግሞ እኔ አውቄ አይደለም ዝም ያልኩት እውነት ለመናገር ማለት አድራሻውን ስላጠፋ ስልኩንም ስለዘጋ ነው። ትላንትና ደግሞ ቪዲዮ ሰርተው ለቀው ነበረ። ቦታውም ስለማቀው ቪዲዮ የሰሩበት ቦታ ዛሬም ደግሞ እዛው እንደሚሰሩ ስለተነገረኝ እዛ ቦታ ሄደን እናገኘዋለን ብዬ ተስፋ አደርጋለሁ። የትም ቦታ እንሂድ ነው። የትም ቦታ ይሁን፣ አንቺ ወስደሽ ዛሬ ከሱ ጋር ማገናኘት ግዴታ አለብሽ። ስለምታውቂ ማግኘት ግዴታ ከሱ ጋር እሺ? እና እንግዲህ አሁን እሱ አለበት ወደ ተባለው ቦታ እንሄዳለን። እንግዲህ ትናንትናም ቪዲዮ ሰርተው ለቀው ነበር። ሁለቱ በጣም የሚገርምና የሚያሳዝን ልጅ ነው እውነት ለመናገር ምክንያቱም አባቱ እሱን ፍለጋ እዚህ ድረስ እንደመጡ ያውቃል። ከተማው ላይ እየፈለግ ነው እንደሆነም ያውቃል። ነገር ግን እንዲህም እንኳ ሆኖ አባቴ መቷል ብሎ መምጣት ሲችል ዝም ብሎ ተደብቆ ቪዲዮ እየሰራ ነው መስራቱ ሽሽ ይሰራ መፖሰቱ እራሱ ድፍረት ነው። ለማንኛውም አሁንም ቢሆን እሱ ቢዲዮ የሚሰራበት ቦታ ሄደን ካገኘነው ቶሎ አገኘነው፣ ካላገኘነው ደግሞ እዛ ጋር ሳይመጣ ስለማይቀር እንጠብቀዋለን ማለት ነው። ስለዚህ ወደዛ ቦታ እንሄዳለን። ከፎቶ ላይ ባየው መልክ ግርማ ሞገስህ ሰዓት ነግረኝ ነገረኝ ምስል ለእኔ መኖርህ

ያለ ነገር ለይተህ ተመልሰህ ምንም በዚህ ጉዳይ የምንናገርበት ነገር የለም። እኔና ተነጋግረህ አንተ የምንናገር ከዚህ ያለ ነገር ስልክ እስካቋርጥ ብቻ ነው። አንተ እስካላቆንክ ድረስ እኔ እንኳንም አንተ የሰራሁት ስራ በዓይን ያየህ ዳግም ግን እኔ አንተ በዓይንም አይህ ከዚህ ወይ እዚህ ስላለህ ወይ ደግሞ እኔ ምንድን ነው የምትፈልገው? እሺ፣ አሁን ምንድን ነው? እየጎተቱ አንተ ራሱ አታፍርም እንዴ? አባትን የሚያክል ነገር አገር አቋርጦ መጥቶ መልሰ አንተ እኮ በቃ። እሺ፣ ተነጋግረሽ የምናገኝበት መንገድ አይደለም። አንተ ምን አይነት ህሊና ቢኖርህ ነው ተደብቀህ እዚህ ጓሮ ለጓሮ ቪዲዮ የምትሰራው እንዴ? እሳቸው የመጡት አንተን ብለው አይደል እንዴ? በቃ ምን ገበና ስለወጣ አደባባይ ላይ ቤተሰብ ስለሰማ እናት አባት ስለሰሙ ተናደድክ? እህምላድርክታ አገናአይተላ ልጄ ነው የምፈልገው አገናኝኝ አሉ። ስለዚህ የእኔ ድርሻ ደግሞ አንተን ማገናኘት እና ይህ ባለጌ ስራህን ማሳየት ነው አደለም? እኔ ከአባቴ ጋር እንደዚህ እንደሆነ የምትፈልጊው ምንድን ነው የምትፈልጊው? እኔ እኮ የፈለኩት አይደለም፣ ራስ መርጠ የፈለግከው ነው። ስለዚህ አባትህም አሁን ያሉት ልክ ናቸው እንዴ? እኮ አሁን ስማ፣ ስማ ከአባትህ ጋር ሰላም ማውረድ ከፈለግ የሰጡክ ምርጫ አለ አይደለም ወይ? እሷን ወይ እኔን ምረጥ ብለውሃል። ስለዚህ ምርጫን መርጠ ማሳወቅ ነው። ከሳቸው ጋር ለመታረቅ ነው ከኔ ጋር አይደለም። እዚህ ጋር አስምርበት፣ ከኔ ጋር ሳይሆን ከሳቸው ጋር ለመታረቅ ማለት ነው። ምን ፈለኩኝ? መጣሽ እንደምን ነው? አፍረሽ ነው ወይስ ስራሽ አሳፍሮሽ ነው ወይስ አክብረሻቸው ነው ላሽ ያልሽው? አየሽ፣ ሌብነት እንዲህ አንገት ያስደፋል። ስለሰረቅሽ በቃ እሺ የሚያዘሽ እና ተደበቅሽ። እንደኔ ግን በስነ ስርዓትና በሕጉ በባህሉ ሄደሽ ቢሆን ዝም በል

ዘመባለ አለልሽ ምን ታመጣለች? የሰራሽው ስራ ልክ ነው ብለሽ ነው የምታስቢው? አሁን ምንድን ነው የምትፈልጉት? ሲጀመር እኔ ከእናንተ ጋር ወሬ ይዤ የማወራው ለምንድን ነው ሲጀመር አይደለም። አንቺ እኮ በቃ የእኔን ህይወት ለመበጥበጥ ማለት ነው ሆን ብለሽ ተነስተሻል። አይደለም እኔ እኔ ሆንኩኝ በጥባጭ ዞሮ ዞሮ እኔ ሆንኩኝ በጥባጭ ለምን የበጠበጠች መሀልህ ላይ አስቀምጠህ እዚህ ጭራጭሯን እየተከተልክ እየተረመጠመጥክ ከአንቺ ጋር እየተናገርኩ አይደለም። አልፈልግም ብለሽ ከአንተ ጋር ሁለተኛ መሆን አልፈልግም ብለሽ የፍቺ ወረቀት ይዘሽ የመጣሽው እራሱ አሁን እኔ አሁን ከቤተሰብ ጋር ይህንን ጉዳይ አገናኝተሽ ይህን ሁሉ ችግር የምትፈጥሪበት ምክንያት ምንድን ነው? ያገናኘት እኮ እርፑስ የሆነ ሥራ ነው እንጂ እኔ አይደለም። ለምን የሆነ ባል ውሽማ እኮ ነው ያለሽ እናቴ